ብቻ ስለ ሁሉም ነገር አልሐምዱሊላ። አላህ ያመጣውን በጸጋ አልሐምዱሊላ ብለን ከመቀበል ውጭ ምንም ማድረግ አንችልም እና አልሐምዱሊላ። አሰላሙ አሌይኩም ወረህመቱላሁ ወበረካቱ። ሰላም ጤና ይስጥልኝ። ወድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለው። በያላችሁበት የአላ ሰላም ታናዝነት አይላችሁ ውድ ቤተሰቦች እንዴት ናቸው? እንደምንስከርማችኋል በየላችሁበት የአላ ሰላም ታናዝነት አይላችሁ ውድ ቤተሰቦች እንዴት ናቸው? እንግዲህ ከብዙ መጥፋት እና ከብዙ ውጣ ውረድ በኋላ እንግዲህ ዛሬ ብቅ ብያለው ማለት ነው። ተጠፋው ኦልሞስት ሁለት ወር አካባቢ ሊሞላኝ ነው። ያሁን ላይ የተወሰኑ ቀናቶች ናቸው እንጂ የሚቀሩ ይሞልቶኛል። ውድ ቤተሰቦቼ ከእናንተ ጋር እንግዲህ የጠፋሁበትን ምክንያት ልናገር ነው ዛሬ ብቅ ያልኩት፣ ሌላ አዲስ ነገር የለኝም። እንግዲህ ከእናንተ ጋር የጠፋሁበት ምክንያት ብዙ ውጣ ውረዶች ነበሩብኝ። አልሐምዱልላህ አላ ኩሊ ሃል። እንግዲህ እሱን ተቋቁሜ አልፌ እየው፣ እንግዲህ እዚህ ደርሻለሁ ወደ እናንተም ጋር ዛሬ ሐሳቢን ይዤ መጥቼ የጠፋሁበት ምክንያት ትክክል አደርግ መጥቻለሁ ማለት ነው ቤተሰቦች። እንግዲህ የጠፋበት ምክንያት ስደተኛዋን እህቲን በሞት ስላጣፋት በዛ ትንሽ በጣም ብዙ በጣም በሚባል ትንሽ ባ ይባል በጣም በሚከብድ ሁኔታ ብዙ ጣውረዶች ረዶች ነበሩና እነሱን አልፌ እነሱን ተቋቁሜ እየው እዚህ ደርሻለሁ። አልሐምዱሊላህ እስኪ ሁላችሁም ይሄንን ቪዲዮ ያያችሁት በሙሉ አላህ ረህማት በሉ ማለት ነው። ውድ ቤተሰቦቼ ያው እንግዲህ እህቴ ያጣት በድንገት ነው። እሷም እንደኔው ስደተኛ ነበረች በስደት ሀገር ሳውዲ አረቢያ ማለትም ሪያድ ነበር የምትኖረው። እንግዲህ ሞት መቼ ይመጣል ብለን አናስብም። ያው ሲመጣ መጣ ድንገት ነው ላስ የሚያደርገን እኛ ግን ይችን ይዘናት ይችን አድርገናት ይችን በዛ አድርገናት ይችን እንደዚህ ብለን እያሉ ሁሉ ጊዜ እናስባለን። ግን ስብሃና አላ ሁል ጊዜ ሞት መኖርን እያወቅን ግን ለምን እንደማናስብ አላውቅም። እና ቤተሰቦቼ በዛ ምክንያት የጠፋሁት እንግዲህ አላህ ይርሀማት ሁለት ቦታ ሄዳለች። በስደት የምትኖሩ እህቶቼ በምትሰሩበት ስራ እንደው የራቤ ከሆነባችሁ፣ መጥፎ ስራ ከሆነባችሁ እንደው ጥላችሁት ብትወጡ እንደኔ ጥሩ ነው ማለት ነው። አንዳንድ ራማ ሲቲ ስራ ቢከብዳት ቢሆንም ጥላ ስራ መውጣት አትወድም ነበረ። በዛም በዛም ምክንያት ግን ራሷን ጎትታል ማለት ነው። ምክንያቱም በረሃብ ላይ የስራ ብዛት አለ። ያ ያን ነገር ጥሎ መውጣት ይከብዳቸዋል። እናንዳንድ ልጆች የእኔም እህት በእንደዚህ ተመሳሳይ ራሷን ጎትታ ግን በደረሰባት ህመም ራሷን መቋቋም ባለመቻሏ ከዚህ አለም ደግሞ ተሬታ ለመሰላችሁ ነገ ሌላ ቀን ምንም ስራ ቢጠፋ እንግዲህ የዘንድሮ ስራ መጥፋት ሳውዲ አረቢያ እንግዲህ የስራ መቀዛቀዞች ብዙ ችግሮችን እያመጡ ነው። ምክንያቱም አንዳንድ ልጆች ስራ ከገባችሁ በኋላ የራቤትን ቢሆንም ይክበዳችሁም መውጣት አትፈልጉም። ምክንያቱም ከስራው መጥፋት አንጻር ማለት ነው እና በዛ በዛ ችግር ደግሞ ራሳቸውን እየጎዳቸው ነው። ራስ መጎዳት አለና እንግዲህ ይህም የዚህ ተመሳሳይ ነገር ገጥሟታል። በቃ ጎበዝ ነች። ሰለቻ የደከመኝ አትልም፣ የራበኝ ነው አትልም፣ ስራ ከበደኝ አትልም። በቃ እንዳገኘት ነው የምትሰራው። አላህ የራህማት ግን በደረሰባት ህመሙ መቋቋም አልቻለችም። እንግዲህ አላህ የራህማት ይህን ቪዲ ያያችሁ ሁላችሁም አላህ የራህማት በሉ። ምክንያቱም እንደትመሰላቸው የተጎዳ ሰውነት፣ በተለይ በስራ በረሀብ ከተጎዳችሁ የሆነ ትንሽ ነገር በሽታ ቢይዛችሁ መቋቋም ትችሉም። ጉፋን እኳን ኦልሞስት ቢይዛችሁ መቋቋም አትችሉም። ነገር እንዳይመጣ ግን ራሳችሁን ተወዱ ጠብቁ፣ ለማለት እወዳለሁ። ጠቅልላ አድርጌ ስነግራቸው ቤተሰቦች እንግዲህ እየጠፋሁበት ምክንያት በዚህ ምክንያት ነው። እውነት ነው። በጣም አእምሯቸው ሲረብሽ እንኳን ወደ ቢቶቿን እንድትመጡ ብዙ ጣውረዶች አሉ። በጣም አእምሯቸው ወደ ብዙ ቦታ ይሰረቃል እና ለዛም ነው እኔ ለከቲ ባጣት በቅርቡ መወጥቼ ለእናንተ ለውድ ቤተሰቦች መካፈል ፍልጌ ነበር፣ ግን ያ ለማድረግ ውስጥ ያልፈቀደም ራሴን መቋቋም አልቻልኩም እና ህሊናዬ አልፈቀደልኝም። እና አሁን ራሴን መቋቋም ሲጀምር እስኪ ለውድ ቤተሰቦች የጠፋሁበትን ምክንያት ለአጋራቸው ብዬ ወደ እናንተ ዛሬ ብቅ ብያለሁ ማለት ነው። እንግዲህ ውድ ቤተሰቦች እንሻላህ እናንተንም ወጥቶ ከመቅረት አውንጣ ላይ ይጠብቃችሁ፣ ይጠብቀን። በስደት ሀገር ላይ ምንም ነገር አያምጣባችሁ፣ አያጋጥማችሁ። እንግዲህ ከዛሬ በኋላ እንሻላህ ቢዝንላ በተለያዩ ቪዲዮዎች እንግዲህ ቁም ነገር አዘል በሆኑ ቪዲዮዎች እና እንደውም ያ ማለትም ያው የኔ ቪዲዮዎች ታውቃላችሁ፣ እኔ እንደሌላው ቪዲዮ ዝም ብለው ቪዲዮ አለቅም። ለተጎዱቶች ድምፅ ለመሆን በቃ በተለያዩ ነገሮች ነው የምመጣው። አይታችኋል፣ ቪዲዮው ይሄንም መለስ ብላችሁ ማየት ትችላላችሁ። እንሻላ እንግዲህ ካሁን በኋላ በተለያዩ ቪዲዮዎች እንደምመጣ እናንተ ቃል እየገባው ነው፣ ውድ ቤተሰቦቼ። ይህንን ካልኳችሁ ያው ሌላ አዲስ ነገር ስለሌለ በዚሁ ይበቃኛል ማለት ነው። እንግዲህ እየጠፋሁበትን ምክንያት በተጎዳው ልቤ ለእናንተ እያካፈልኳችሁ ነው ማለት ነው። በጣም ከባድ ነው። ብቻ ለሁሉም ነገር ግን አልሐምዱሊላህ አላህ ያመጣባቸው ለሁሉም ነገር አልሐምዱሊላህ ነው የምትውሉት እና ሁሉን ህብረተሰቦቼ ሰላሙን፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።